እሺ ሰላም ጤና ያስለን። እንዴት ናችሁ? ዛሬ የምናወራው ስለ ኢርታግ ነው። ኢርታግ ነው የምናወራው። ኢርታግ የሚጠቅመው ለምሳሌ ብዙ ላሞች ካላችሁ ላሞች ስትጠሩ ለምሳሌ ይሁን እቺ ነጭ ነች፣ ነጩ አትሉም። እዛ ጋር ቡሪ ያለች፣ ቡሪ አትሉም። እዚህ ጋር ግደራለች፣ ግደሯ አትሉም። ስለዚህ በቁጥራቸው ነው የምጠሩ። ለምሳሌ አሁን ይሄ ቁጥር አሁን 6298 ከሆነ 6298፣ ለምን አሁን ለምሳሌ ይሄ 6296 ነው። 6296ን በደ በአጀንዳችሁ ላይ ትጽፋላችሁ። በዛ አጀንዳ ስር መቼ ነው የተዳቀለችው፣ ስንት ወተት አላት፣ ፕላስ ደግሞ መቼ ነው የምትወልደው፣ ስለ ህይወት ታሪኳ ሙሉ በዚህ ቁጥር ስር መጻፍ ትችላላችሁ። ገና እናንተ እረኛው ጋር ደውላችሁ ቀዩ ወይ ደግሞ ቡሬዋ ስንት ነች፣ ዛሬ ስንት ሰጠች ማለት የለባችሁ። ስለዚህ ከፈለጋችሁ እንደምትሉት 626 ስንት ሰጠች፣ ህክምናውስ ምን ህክምና ያገኘች፣ የቷ ነው ህክምና ያገኘችው ለማለት በቃ ሙሉ ለሙሉ የሚጠቁም ምንድን ነው መረጃ ለመያዝ ነው ማለት ነው። ስለዚህ አሁን ኢርታግ በተለይ ለተማሪዎች ፍሬሽ ለሆናችሁ የምነግራችሁ ኢርታግ በቀኝ ቢሰጥ ይመረጣል። ሁሉም ሰው ማንኛውም ሲገባ በቀኝ ስለሚያይ በቀኝ ቢሰጥ መልካም ነው እላችኋለሁ። ስሰጥ ግን ጆሮ ላይ ደም ስሮች አሉ። ደምስሮችን ጠብቀን ደምስር ባሌለበት ባዶ ካርትሌጅ ብቻ ባለበት ላይ በዚህ በአፕሊኬተሩ መስጠት ነው ማለት ነው። ስሰጥዩኝ እንግዲህ እስከ መጨረሻ ተከታተሉኝ ይላችኋለሁ። አገባቡን ላሳያችሁ ይወላችሁ። ይሄኛው እዚህኛው ውስጥ ነው እንዲህ የሚገባው አያችሁ። ይሄኛው የሚበሳው ስለሆነ እቺኛው ጫፍ ላይ ብረት አለች ምትበሳዋ። እዚህ ጋር ደግሞ ሆል አለው። ያ ሆል የሚገባው እዚህ ውስጥ ነው የሚገባው እንዲህ ከዛን ይህኛውን በጉልበት እንዴት እናያይዘው። በምንም ተአምር ልላቀቅ አይችልም ማለት ነው። ከተሻለ ከተሻለ ትልቁ ቁጥር ወደፊት በሚታይበት ቦታ አሁን ጆሮ ይሄኛው ከሆነ ቁጥሩ ፊት ለፊት ሰው ስለሚያይ ትልቁ ቁጥር ከፊትም ከኋላም ያለው የኋላው አነስተኛ ነች፣ የፊተኛው ትልቅ ነው። ግን እንድታይ ከፈለጋችሁ የፊት ትል የፊትኛው ወደፊት መሆን አለበት። በቀኝ ነው የምንሰጥ ብያችኋለሁ። ስለዚህ ቀኝ ማለት በዚህ በኩል ነው። ስለዚህ የውላችሁ አሁን እንዲህ የምሰጥ ከሆነ ትልቁ ወደ ውጪ ነው የምውለው። ወደ ውጪ እንዳይውል ምንድን ነው የምናደርጋለው? እንዲህ ይሰጣለው ማለት ነው። ስለዚህ አሁን ደምስሮችን እንፈልጋለን። ደምስር እንዳይኖር ከዛን እንዲህ እናደርጋለን። ቀላል። በቃ በቃ። ኢርታ ግን ካደረግን በኋላ እዚ ጋር የምጠቀመው ነገር እየተመለከታችሁ ያላችሁት አዮዲንን በስፕሬ መርግ እራሳችን ያዘጋጀን ነው። አዮዲንን ከገዛም በኋላ በዚህ በስፕሬ እንዲሆን ነው እየተጠቀም ነው። የአዮዲን ጥቅም ምንድን ነው? አንደኛ ባክቴሪያ፣ ፈንገስ፣ ቫይረስ እነዚህ ፓቶጂኖችን ይገላል። ፕላስ ደግሞ ሌላ ስራው ምንድን ነው? ውንድን ሂሊንግ ፕሮሰሱን ያፋጥኗል። ይሄ ማለት ምንድ ነው? የደማው ቦታ ምናልባት የቆሰለው ቦታ ቁስሉ እንዳይባባስ ኢንፌክሽን እንዳይፈጠር ይረዳል። ስለሆነ ስለዚህ ኢር ታግ ግን ባደረግንበት ቦታ ይሄ ጆሮ ላይ የተበሳው ቦታ ላይ እዛ ቦታ ኢንፌክሽን እንዳይፈጥር ወይ ደግሞ ቫይረስ፣ ባክቴሪያ፣ ፈንገስ በዛ በኩል እነዚህ ፓቶጂኖች እንዳይገቡ ምንድን ነው ያደረግነው? አዮዲን ስፕሬ ነው የተጠቀምነው። ምናልባት እያያችሁ እንዳለ ከብቶች ልክ ስፕሬ ሲደረግባቸው ድምፁ ስሰሙት ኦልሞስት መጀመሪያ በአፕሊኬተሩ ጆሮአቸው ስለበሰውኝ የእሱ ድምፅ ይመስሏቸውና በጣም እየሸሹ ነው። ፈርቶ ነው ያሉት የውላችሁ። ስለዚህ ቁስሉ ላይ ስፕሬ ማድረግ ለዚህ ይጠቅማል እና ይሄኛውን ስታስደርጉ ወይ ደግሞ ይህንን ኤርታግ በየላሞቻቹ ላይ ስታስደርጉ ካደረጋችሁ በኋላ አዮዲን ብቀጠል መልካም ነው። እንዲሁም ደግሞ ሳታደርጉ በፊት ምናልባት ላሞቹ ሺ ብሎ የሚቆሙ ከሆነ የሚደረገው ቦታ በአልኮል እና በጥጥ ቦታውን ፈግፍገው ዜን የደምስሮች እንዳሉ ቼክ አድርገው ደምስሮች ካሌሉ ምናልባት ደም ስሮችን እንዳንበጥታቸው እንዳንቆርጣቸው በትክክለኛ ቦታ በቀኝ በኩል በቀኝ ጆሮ በኩል መሆኑን ለይታችሁ ብታስደርጉ መልካም ነው። ምጠቅመው ልክ እንዳልኳችሁ ለመረጃ መያዝ ነው የምጠቅመው። ከመረጃ ዘለል እንዲሁ ስታዩ ግርማ ሞገስ አላቸው ከብቶቹ። የትም የትም በህይወት እስካሉ ከእናንተ ወደ ሌላ ተሽጦ ቢሄዱም ይሄ ቁጥር ከነሱ እስካልወረደ እስካልተቆረጠ ድረስ እነዚህ ላሞችን ታውቁታላችሁ። በቃ የማን እንደሆኑ የእናንተ እንደሆኑ ታውቋላችሁ። ሌላው በተጨማሪ መረጃ ነው። ልክ እንዳልኩኝ ስለ ነጩ ብላችሁ ነጯን ባጅ እንዳለ ተጽፋችሁ ነጭ ብላችሁ ከምትጽፉ ቁጥሯን 6292 ትላላችሁ። ቁጥሯቸውን ከፈለጋችሁ ደግሞ ልሙጣለ ኤር ታግ ልሙጥ አለ። በስማችሁ፣ በልጆቻችሁ ስም እንዲሁም ደግሞ ለፋርማችሁ በሰየማችሁት ስም ማድረግ እንችላለን። ለምሳሌ የፋርማችሁ ስም መጽሐፍ ቅዱሳዊ ካልሆነ ለምሳሌ ኤለሮኢ የምትሉ ከሆነ ፊደሎቹ ሰብስበ በዛ ፊደል የፋርሙ ስም ኤርታጉ ላይ ማድረግ ይቻላል። ስለዚህ በልጆቻችሁ፣ በእናንተ ስም የሆነ በምትወዱ ነገር ከሆነ ኤርታጉን መስራት ይቻላል። ልሙጡን መግዛት ነው። አጋጥሚ ይሄኛው ቁጥር ያለውን ነው የገዛ ነው። ልሙጡን ከገዛን ግን በማይጠፋ ማርከር፣ ይሄ የማይጠፋ ማርከር አለ ስጻፍበት፣ በሱኛው ማርከር መጠቀም እንችላለን። ይህ ቪዲዮ ከጠቀማችሁ ለወዳጅ ዘመዶቻቸው ሼር አድርጉ። ይህንን ቻነል ደግሞ ሰብስክራይብ አድርጎልኝ። ሌላ ደግሞ በምን ላይ እንድሰራላችሁ ይህ ስራ በዚህ ጉዳይ የምትሉ ካለ በኮሜንት ሴክሽን አሳውቁኝ። እስካሁን ከእናንተ ጋር የቆየውኝ አብዲ ለቀሰ የእንስሳት ሐኪም ነኝ። በሉ ምናውሉ ቻው።